የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ንግድ ለሀገር ሰላም ግንባታ በሚል ሀሳብ ከባለድርሻ አካላት ጋር ምክክር አድርጓል። በመርሃ ግብሩም የምክር ቤቱ ፕሬዚዳንት ወይዘሮ ዘሀራ መሀመድ ምክር ቤቱ መንግስትና የንግዱ ማህበረሰብ በትብብር እንዲሰሩ ለማደግ ድልድይ ሆኑ እየሰራ እንደሚገኝም ገልጸዋል። የምክክር መርሃ ግብሩም የንግዱ ማህበረሰብ ስለ ሰላም ያለውን ግንዛቤ ለማስፋት ያግዘዋልም ብለዋል። ከአካባቢው ይጀምራል። የሰላም ግንባታው እዛ ጋር መገሰጽ፣ ማስተካከል፣ አካባቢውን በሰላም እጦት ትን ያለውን ሰላም እንዲያገኝ ለማድረግ የራሱን ጥረት ማድረግ መቻል አለ። ሁሉም የድርሻውን እንዲወጣ በቃ፣ የንግዱ ማህበረሰብ ሁሉም የድርሻውን እንዲወጣ ያንን ነው ማድረግ ያለበት። የድርሻውን ከተወጣ ውጤት ይኖራል፣ ለውጦች ይኖራሉ። ሀገር ትበለጽጋለች፣ እኛም እናድጋለን። ሰላም ለአንድ ሀገር ችግሮች ሁሉ መፍቻ ቁልፍ ስለመሆኑ ያነሱት የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ ታደለ፣ የንግዱ ማህበረሰብም ይህንኑ ሰላም በማስጠበቅ በኩል የራሱን አበርክቶ ማሳረፍ እንደሚገባውም አንስተዋል። ያለ ሰላም መስራት እና ከቦታ ቦታ በነፃነት መዘዋወር አይቻልም። ሰላም ለንግድ ስራ መሳለጥ፣ ንግድ ለሰላም ግንባታ አበርክቶ ከፍ ያለ ነው ማለት ይቻላል። የንግዱ ማህበረሰብ ለሰላም ትኩረት በመስጠት በሰላም ላይ ከሚሰሩ እንደ ኢትዮጵያ ሃይማኖት ተቋማት ጉባኤ ካሉ አጋር አካላት ጋር በመተባበር በሰላም ግንባታ ስራው ላይ በስፋት ሊሳተፉ ይገባል። የንግዱ ማህበረሰብ ከአሁን በፊት የሀገርን ችግር ለመፍታት የራሱ ሚና ሲወጣ ስለመቆየቱ ያነሱት የምክክሩ ተሳታፊዎችም በቀጣይም የሀገርን ሰላም በመጠበቅ ረገድ ሚናቸውን እንደሚወጡም ገልጸዋል። ሰላም ሲኖር ነው ደግሞ ስለ ሰላም ጠብቀንም ስለ ሰላም ማውራት የምንችለው እና ሰላማችን ከደፈረሰ በኋላ ምንም ነገር ማድረግ አንችልም እና ነጋዴዎቻችን፣ በሰላም ዙሪያ የምንሰራቸው ስራዎች ሰፋፊ ነገሮች መሆን መቻል አለባቸው። አንደኛ ነገር ከምናገኘው ኢንካም ጀምሮ እያወጣን ያለነው ገንዘብ ጀምሮ ትራንዛ ትራንዛክሽናችን ጀምሮ ጤነኛ መሆን አለበት፣ ለሰላም መሆን መቻል አለበት። ነጋዴው የሚያደርግ በምና በመሳተፍ ራሱን ሰላም በመጠበቅ ሕጋዊ ስራዎችን በመስራት ንግዶችን በማስፋፋት ኢንቨስትመንት በማድረግ ስራዎችንም ያሳልጣል። የራሱንም ክብር ይጠብቃል። የሀገሪቷንም ክብር ኢኮኖሚ ሲያድግ ብዙ ችግሮች ስለሚፈቱ ስለዚህ ኢኮኖሚው ላይ ባለው ጫና ሰላም ይጠበቃል ብዬ አምናለሁ። በመርሃ ግብሩ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የሀገራዊ ምክክር ኮሚሽን አመራሮች፣ ታዋቂና ተሰሚነት ያላቸው ግለሰቦችና የንግዱ ማህበረሰብ ተሳትፈውበታል።